ፓስተር ትዝታው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሰዋለች። በጻድቃን ሰማዕታት ላይ፣ በአባቶች ላይ፣ በታቦት ላይ ሙርሲ የነበረው ሲያላግጥ የነበረው ሲሳደብ የነበረው ፓስተር ትዝታው በዛሬ ዕለት መከሰሱ ተሰምቷል። በቅርብም እጅ ከፈንጅ ሊያዝ እንደሚችልም መረጃዎች ያሳያሉ ማለት ነው። ለጠቅላላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች በጠቅላላ እንኳን ደስ ያላችሁ። ህድነት የግል ነው፣ ሀገር የጋራ ነው። በአቶ ትዝታው ሳሙኤል ላይ ክስ ተመሰረተ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የህግ አገልግሎት መምሪያ በአቶ ትዝታ ሳሙኤል ላይ ክስ መስርተዋል። በቤተ ክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው የክስ ወንጀል ምርመራ ተደርጎ የምርመራ መዝገብ መብቱ ለሚፈቀድለት የህግ ዘርፍ እንዲተላለፍ ጠይቋል። ሰበር መረጃ፣ ቤተ ክርስቲያናችን አቶ ትዝታ ሳሙኤልን ከስሳለች። እንግዲህ አባቶቻችን ድምጻችን ሰምቷል እናመሰግናለን። በአስቸኳይ ተይዞ ወደ ፍርድ እንድቀርብልን እንፈልጋለን። ኦርቶዶክሳዊያን አንድነታችን ከምን ጊዜም በላይ መጠናከር አለበት ማለት ነው። ሰላማችሁ ብዙ ኦርቶዶክስ ተዋህዶ የመተትና የጠንቋይ ቤት ናት በማለት ሲናገር የቆየው ትዝታው ሳሙኤል ቤተክርስቲያኒቱ ክስ መሰረተችበት። አቶ ትዝታው ሳሙኤል ነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምእመኑ ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቱብ ቻናል በመጠቀም ከፍተኛ ቅስቃሳ ሲያደርግ መቆየቱ ቤተክርስቲያኒቱ ገልጻለች። ግለሰቡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መለኮሳትና አገልጋዮችን ግብረሰዶም ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ፣ የጸሎት፣ የታሪክ የገላትና ድርሳናት መጽሐፍት ደውያንን መጽሐፍ ናቸው፣ መጥፋት አለባቸው ማለቱ ገልጿል። በዚህም ዛሬ ሰኔ 10 ቀን 2017 ዓ ምት የቤተ ክርስቲያኑ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብት ለሚፈቀድለት የአቃቤ ሕግ ዘርፍም እንዲተላለፍ ጠይቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተ ክርስቲያኗ የህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ግዘርፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተ ክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ እውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከአምስት ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጸዋል። ሰበር ዜና! ሰበር ዜና! ሰበር ዜና! ባለማዕተብ ኦርቶዶክሳዊ የሆነ በሙሉ ይህንን ቪዲዮ ኮፒሊንግ፣ ሪፖስት፣ ሼር እናድርገው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። ስለዚህ ክስ መመስረት ብቻ አይደለም፣ ክሱ ፍሬ እንዲያመጣ ሁላችንም ድምፃችንን ልናሰማ ይገባል። ከቤተክርስቲያኗ የህግ ክፍል ጋር በመሆን ክሱ እንዲጸና በህግ መፍትሄ እንዲሰጠው ሁላችንም ድምፃችን ልናሰማ ይገባል። በተሰጠም በዚህ ፕላትፎርም ላይ እያየነው ሲሳደብ ነበር። እያየነው ሲራገም ሲራገብ ነበር። እያየነው ነው ቤተክርስቲያን እንደፈለገ ሲያበሽ አቀጣት ነበር። ስለዚህ በህግ መጠየቅ አለበት። ሁላችሁም ይህንን ቪዲዮ አቅም ስጡት። ቪዲዮ እየሰራችሁ የህግ አካላቶች እንዲሰሙን እንዲያዳምጡንና ከህግ ክፍሉ ጎን እንድንቆም ዛሬ ላይ ያስፈልጋል። ማርያምን ነው የምላት፣ እንዳይቆጠል ይህ ሰውዬ በህግ መቀጣት አለበት። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንም ቪዲዮ ሁላችሁም ሼር ኮፕል እንግዲህ ታርጉልኝ። በጣም ደስ ብሎኛል። ትላንትና በዚህ ጉዳይ ላይ ላይፍ ገብቼ ነበረ። በተለይ የህግ አካላት የቤተክርስቲያን ህግ አካላት ለምን ዝም እንዳላችሁና በትዝታው ጉዳይ ላይ ትልቅ ሀሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉ በጣም ደስ ብሎኛል። የቤተክርስቲያን የህግ አካላቶች የልጆቻችሁን ድምፅ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተክርስቲያን በማንቋሸሽና ደግሞ ቤተክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለት በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን የምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተክርስቲያን የህግ አካላቶች መግለጫ አውጥተዋል። ይህንን በጣም ደስ ብሎኛል። ከዚህ ጋር በተያያዘ አሁንም ወደ ኢትዮጵያ ሊመጣ የሚችለው ኤርሚያስ አበበንም ያልሞተ ሰውን ሞተ ስለሚል ይህም ሰው ወደ ኢትዮጵያ በገባ ሰዓት ላይ የህግ አካላቶች የቤተክርስቲያን የህግ አካላቶች ይህንንም ሰው እንደዚሁ በህግ እንዲጠየቅና ደግሞም የዛ ሞተ የተባለውን ቤተሰብ ቄሱ ወይም ደግሞ ሌሎች ካህናቶች ያልሞቱትም ሞተዋል ብሎ ያስለቀሰ ቤተሰቦች ስላስለቀሰ በህግ እንዲጠየቅ ይሁን። ከልብ ነው የማመሰግነው። በጣም ደስ ብሎኛል። ኮንግራ ኦርቶዶክስ ተዋህዶ ለዘላለም ትኖር። በድጋሚ እንኳን ነሳዎች ና ትፈልጋለሁ ክስ መስራት መስረት ግን በቂ አይደለም ብዬ ነው የማስበው። ምክንያቱም ከዚህ በፊት ብዙዎች ላይ ለምሳሌ ክለነ ፓስሮነታ ላይ፣ እዩ ጽሁፋ ላይ ሌሎችም ላይ ክስ ተመስረተ ነበር። መርጌታ የሚባሉ ምናምን ነበር። አሁን እናያቸዋለን። እነዚህም ላይ ክስ ተመስቶ ነበር። ነገር ግን ፍሬውን አላየንም። ከምን ዳረሰ የሚሆን ጋር አላየንም ወይ በይቅርታ ይባላል ወይ ቤተ ክርስቲያን ይቅርታ እና አጥናት ይቅርታ በተላለች ተብሎ ሲለቀን እንመለከታለና። ይሄም ነገር በዚህ መንገድ እንዳይቋጭ ሁላችንም በቻልናቅም ድምጻችንን ማሰማት አለበን። ይሄ ሰው እንግዲህ በእስር እንዲቀጣ መንግስት በሚጠይቀው መንገድ እንዲጠይቀው፣ ቤተሰብ በሚጠይቀው መንገድ እንድጠይቀው ማሳሰብ እንፈልጋለሁ። ምድረጃታችን መጠየቅ እንፈልጋለሁ ለማለት ፈልጋለሁ። አሁን ግን ቀጣይ ቢታሰሩልኝ ቀጣይ በሕግ የሚጠየቁ ለብናስባቸው አሉ ለምሳሌ ባለፉም ተከሶ ነበር። ስሙ በድጋሚ

የባህራቱ ማደር ሰዎች ምድ ለጌታ ወደ ጌታ መረ እንዲገባ አደርጋ እኛሬን መድኃኒት ክርስቶስ አንዱ ይሄ ነው። እንግዲህ ባለፈው ተከሰዋል ተብሎ ሲወራ ነበር፣ ግን ይኸው ምንም አልተደረገም። አሁንም ቢሆን ቪዲዮ የሰራ አስር ትምህርቱን እያሰራጭ ቤተ ክርስቲያኑን እየዘለፈ ነው የሚገኘው ልብሷል፣ ለብሷል፣ ቁባን ጠምጥሟል። የሚጠቅሰው የቤተ ክርስቲያኑ መጽሐፍቶች ናቸው፣ ነገር ግን ቤተ ክርስቲያኑን እየሳደበ ማን ምንም የሚናገሩ ነገር የለም እና ይሄንም ነገር ቢሆን ቤተክርስቲያን ማየት አለባት። እኛ ክስ ክስ ከሆነ የፈለገ ሰው ተነስቶ ሊከሰውም ይቻላል። አንድ አካል ግን መጨረሻው ፍሬውን የፈለግ ነው። ስለዚህ አሁን ያላችሁ አካላት አዳዲስም ሆናችሁ ነባርም ሆናችሁ የምንፈልገው ፍሬ ፍሬውን ልታሳዩ ነው። ፍሬው ማየት አለበት። ምንድነው ከሳችሁ፣ ከዛስ ምንድነው የሚሆነው የሚለው ነገር ማየት አለበት። እስቲ እስከዛሬ ድረስ ቤተክርስቲያን ከዛ የታሰረ ሰው አለ እኔ እኔ እስከ የለም ያለ ካለ በኮሜንት ታስፈሩኝ። በጣም ደስ የሚለኝ ለማወቅ ስለምፈልግ ማለት ነው። ግን እኔ የማቀው የታሰረ ሰው የለም

ያ ፕሮግራም ባይ ይወጣል። ተፈልጎ ምን ነገር ምን ፈልጎ አሁን እያደረገ ያለው ነገር ሁላችንም የምናውቀው ነገር ሳደበ ሳደበ እንደዚህ ያደረጋሉ፣ እንደዚህ ይላሉ፣ ይህ ሐሰት ነው፣ ይህ ውሸት ነው እያለ ታማኝ ትምህርቶች እንደዚሁም ደግሞ ዶግማዊ ትምህርቶች ይነካ ምን ዓይነት ላይ እንደሚገኝ የምናውቀው ነገር ነው። ግን ተከሶ ታስሮ ምናምን ተብሎ ወጣ ባለፈው አንዱ ማለት ነው። ግን አሁን ያለበት ሁኔታ የሚታወቀው ስለዚህ ነገ ተመልሶ ደግሞ እንደዛው ነው የሚያደርገው። ዛሬ ሀገር ውስጥ እንኳን ዝም ቢል እንኳን ነገ ሲወጣ የሚያደርገው ነገር ስለሆነ እባካችሁ የተቅበቻች ጠቅም ይህን ነገር ውሳኔ እንድትደርሱበት ፍሬውን ብታሳዩን መልካም ነው ለማለት ፈልጋለው። በጋሻው ራሱ በህግ ቢጠየቅ እንዳንድ ፐርሰናል ሰው በጣም ደስ የሚለኝ እኔ ቤተ ክርስቲያን ብጠይቅ ወይ ሰው ራሱ፣ ምክንያቱም አይተናል፣ ሰምተናል። ብዙ ጊዜ ቤተ ክርስቲያን ሲዘልፍ አይተን ነበር፣ ትምህርት ሲዘልፍ አይተን ነበር። አሁን ደግሞ መጽሐፍቶቿ ወጥቶ ይቃጠላል ብሎ በጋር እየተናገረ ይገኛል። ላሰማችሁ በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ዘመን ደርሷል።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 ገበያ ማታቀጣጠሉበት ዘመን ይመጣ። ሌሎቻችሁም በዚህ ስራ ውስጥ ያላችሁ ሁሉ ከዚህ በኋላ ሲዝኑ አይፈቅድም፣ አይፈቅድም። ወደ ኢየሱስ ተመለሱ፣ ወደ ብርሃን ተመለሱ፣ ወደ ፀሐይ ተመለሱ። አይቀጥልም፣ እንደዚህ ትዳር በድግምት እየተያዘ አይቀጥልም። መስተፋቅር እየተደገመ አይቀጥልም። አስማት እየተደገመ አይቀጥልም። አይሆን፣ አይሆን፣ አይሆን፣ አይሆን! በልዩ ልዩ አሰራር ህዝብ አገዝ እየተባለ ህዝቡ በማያውቀው መንገድ ዝም ብሎ እየተጋዘ እንደ ደመና እንዲህ የብረት ቆብህን ያወልቀልሃል ጌታ። ከዓይን ላይ ቅርፊት ይወልቀልሃል። አጥርተህ ማየት ትጀምራለህ። የት ነበርኩ ማለት ትጀምራለህ። እግዚአብሔር ምድሪቱን ይባርካል። የቃል የቃል የቃል በረከት ይለቀቃል። ሰው በእግዚአብሔር ቃል ነፃ ይወጣል። ይሄ ምን ልታደርገው ይሄን አሁን አሳስረህ ትችለዋለህ? ይሄ እንግዲህም ግልጽ ነው። ምን ኦርቶዶክስ ብሎ ስመስገ መጠበቅ የለብንም። ስለማን እንደሚናገር ስለመጽሐፍት እንደሚናገር በጣም ግልጽ የሆነ ነገር ነው እና ይሄን ሰዎች መቼ ነው የምንጠይቀው? ይሄን ሰዎች ሴርሻን የሕግ አካላት መቼ ነው የምንጠይቁት? ብዙ ማስረጃ አለ። ይሄ አይ ስም አልጠቀሰ የሚል ነገር ካለ ስም የጠቀሰ የሚናገርባቸው የሚሳደባቸው በከም መጽሐፍቶችን እያሳዩ የሚናገሩበት ብዙ አሉ። ብዙ መታሰር የሚገባቸው ብዙ በህግ መጠየቅ የሚገባቸው አካላት አሉ። ግን አላየንም። እና በተለይ ይሄን ነገር እያዛ የመሰሩ አካላት ሴርሻን የሕግ አካላት ብዙ ስራ አላቸው። ግን አንድ ስራቸውን እንኳን አላየንም። ብዙ ስራሁን ያላችሁ አንድ ስራቸው አላየንም። መቼስ ሶሻል ሜዲያ ላይ የወጣው ነገር ካላሰራችሁ መቼስ ጓራ ይላችሁ በየቸርሾ የከፈታችሁ አታስሯቸው ወይ አታሳስሯቸው አታስጠይቋቸው ነብይ የምታውቁ አታስጠይቋቸው የምናቃቸው ስለዚህ እንዲህ በጋራ ወጥቶ ሲናገሩ በግልጽ ወጥቶ ሲናገሩ ያልጠየቁ ሰዎችን ምን እየሰራችሁ ያለሽ? የሚያገ ይጥርባለና በቻርሾ ታገም ስራችሁን ብትሰሩ ኦኬ። ተተማራችሁ ስራችሁን ለመስራት ነው ቤተ ክርስቲያን ለማስከበር ነው ቤተ ክርስቲያን ቀጥሮ አይከበር ህግ መንግስት ነው አይከበር ህጓ ይከበር የሚለው ነገር ለማስጠይቅ ለማስከበር ስለሆነ ብታስከብሩልን ኦኬ። አስከብሩ። ምንም ነገር ሌላ ነገር የለም እኮ ስራቸው ስለሆነ ማለት ነው። እዛ አስካላችሁ በራስ ካልቻላችሁ ሌላ ተተኪ ይኖራል። ተከታው ጣት ይሻል ብዬ ባይነኝና እናንተ ደማሳ አስከምዶልኝ እና እነዚህ ሰዎች ግን ኑ ሲሉን ወዴት ነው የሚሉት ነገር እስቲ ዘርፌን ተመልክቷት። እንግዲህ እንደዚህ ወደሚዘርረው መንፈስ ነው ኑ እያሉ የሚገኙት። ሐዋርያት አንድም ቀን እንደዚህ አይነት መንፈስ ይዟቸው አይተናቅም። እንዲህ ሲንሰባሰቡ፣ እንዲህ ሲንከባለሉ አይተናቸው አናቅም። ዛፍ ላይ ሲወጡ፣ ቤት ላይ ሲወጡ፣ እንዲህ ሲያንቀጠቅጣቸው አንድ ቀን ሐዋርያትን አይተናቅም። አልተጻፈልንም ለእኛ የትኛው መጽሐፍ ላይ ሶፊትም ሆነ በሽ ታሪክም ሆነ በመጽሐፍ ቅዱስም ሆነ የለም አናገኝም። ኦኬ ከየት አመጣችሁት? እናንተ ወደዚህ ኑ እያሉ የሚገኙትና እና እናስተውለኝ ራሳችን ለማተፈልጋለሁ የመጫሽ ጉዳይ የሚጨርስ ይሆናል። እኔ በህይወቴ ጾም ያወኩት በእንደውኝ ነው ያውም አዳር ። ጴንጤ ሲጾም ግብዝ አይደለም። ኦቪየስሊ ጴንጤ ሲጾም ግብዝ አይደለም። ዕውቅሉኝ አይልም፣ መንገድ አያዘጋም፣ አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልዘጋም መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦቪየስሊ ኦፍኮርስ የጴንጤ ጾም እንደዛ አይደለም። ኦፍኮርስ ለዛ ነው ጴንጤ አይጾም የሚባለው። እንደው እንዴት ደፈርክ ይህንን ለማለት ከኦርቶዶክስ ተዋህዶ ቤት እንደወጣ እየተናገርክ ስለ ጾም ያወቅኩት ጴንጤዮኝኔን ስትል ትንሽ እንደሆነ ምንም አይነት ስሜት አልተሰማም። ኦርቶዶክስ ጾሙ እንደ ግብዞቹኑ ትላለች እንዲ? ተዋህዶ እኮ ከመሬት ተነስታ ጾም አትልም። የምትጾምበትን ምክንያት ከነ ጥቅሙ እየነገረች ነው። እንደው ኦርቶዶክስ ተዋህዶ ስለ ጾም ምንም ስትል ሰምታት አታውቅም። ጾምቁ ቁስለ ነፍስን የምትፈውስ ኃይለ ፍቶትን የምታደክም የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የጽሙዳን ክብራቸው የደናግል የንጽህና ጌጣቸው የንጽህና መገለጫ የጸሎት ምክንያት እንባ መፍሰሻ እንደሆነች አርምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት ራስን በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ እንደሆነች እንደው ስታስተምር ሰምታ ታታቅ ጾም ተድላ ስጋን የምታጠፋ፣ የስጋን ጾር የምታደክም፣ ቁስለ ነፍስን የምታደርቅ፣ በጎልማሶች ጸጥታን እርጋታን የምታስተምር፣ ከግብረ እንስሳዊነት የምትከለክል ሰው መላይክትን መስሎ የሚኖርባት ኃይል መንፈስን የሚጎናጸፍባት እንደሆነች ደገኛ መሳሪያ እንደሆነች ሰምታታቅ ጾም ሰውን ከእግዚአብሔር ጋር አስታርቃ ርስተ መንግሥተ ሰማያትን የምታስገባ የጽርቅ በር ሆና የተሰጠችን ቀዳሚ ሕግስ እንደሆነች ይቺ ቤተ ክርስቲያንን ስታስተምር እውነት ሰምታት አታውቅም። ጾም ልንጠቀምበት ከእግዚአብሔር የተሰጠን ስጦታ ጸጋና በረከት ነው እንጂ የታዘዘ ሕግ ብቻ አይደለም ብላ ስታስተምር ሰምታት አታውቅም። ሃይማኖት ባለበት ሁሉ ጾም አለ። የክርስቲያኖች ሕይወት ከጾም ተለይቶ አይታሰብም ብላ ስታስተምር ሰምታታቅ። ከእግዚአብሔር መልካም ነገር እንድንቀበል ጾም ኃይለ አጋንንትን ለማድከብ፣ ጸባጋንንትን ለማብረድ፣ ለማስወገድ፣ ንስሐ ለመግባት፣ ፍቃደ ስጋን ፍቃደ ስጋን ለፍቃደ ነፍስ ለማስገዛት ይጠቅማል ብላ ጥቅሙን ስታስተምር አታቅ። ሰው ከእግዚአብሔር ጸጋና በረከትን፣ ይቅርታን፣ ምረትን ለማግኘት ይጹም ብላ እቺ ቤተ ክርስቲያን እቺ ስንዱ እመቤት ስታስተምር ሰምታት አታቅ። እውነት ስለ ጾም ያወቅኸው ጴንጤ የሆነ ነው? አረ ተው። አንዳንዴ የምንናገረውን ነገር እንወቅ። ግልጥ ያሉ እውነታዎችን መደበቅ ራሱ እንደው እንደ ኃጢአት ነው እና እንዲህ አይነት የእኛ ቤተክርስቲያን፣ የትኛዋ ቤተክርስቲያን ናት እንደ ግብዞች ጽሙ እንደ ግብዞች እንዳትሆኑ፣ በምትጾሙበት ጊዜ አትጠወልጉ፣ ቅባት ተቀቡ እኮ ነው ብላ ይቺ ቤተክርስቲያን የምታስተምረን ለሰው ጿሚ መስላችሁ እንዳትታዩ እያለች እኮ ነው ይቺ ስንዱ እናት እመቤት ቤተክርስቲያን የምታስተምረን ስለ ጾም። ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንገር ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወጥተን ወደ ሌላ እምነት ሄደን ጾምን ያውቅ ነው በዚህ ነው ስንል አንዳንዴ ልናፍር ያስፈልጋል። የእኛ ቤት የእኛ የተዋህዶ እመቤት ምንም የሚጎላት ነገር የለም። በሁሉ ስንዱ የሆነች ቤት ናት።